ሲኖረው አይኖረው የማይታወቅ ጭን ይኖረው አይኖረው የማይታወቅ ወደ ክርስትናው ትመጡ ዘንድ ጥሪ እናቀርብላችኋለን። ክርስቶስ በስጋ የተገለጠ ህያው አምላክ ነው። አረ ቅዱስ ዶክተር አቡበክር የተባለ የአህባሾች ስዕል ሰሪ የሰራው ስዕል ብልት ጎሎታል እያለ ነው። አቡሴጋ አቡሴጋ እንደሚለው ከሆነ የአህባሾች አጋፋሪ ዶክተር ስዕል ሲሰራ ብልት ጎሎታል። ያ ብልት የሚገኘው ኢየሱስ ላይ ነው። ስለዚህ ኑና ኢየሱስን አምልኩ። ኢየሱስ እንደሚታወቀው አይሁዳዊ የሃይማኖት ሰባኪ ነው። ማርያም እንደወለደችው ወስዳ አስገርዘዋለች። መረጃ አለን። ኢየሱስ ብልት እንዳለው እንደተገረዘ፣ ሁለት እግር እንዳለው የታወቀ ሰው ነው። በአጭር ቁመትና በጠባብ ደረት የተወሰነ ሰው ነው። ይህንን ሰውዬ ፈጣሪ አድርጋችሁ ኑ ከነብልቱ አምልኩት። አቡበከር የአህባሾች አጋፋሪ የሳለው ስዕል ብልት የለውም እያለ እየተጣራ ነው። ዶክተሩ ያለውን ላሰማችሁ። እዛ ላይ ሌላ ጎን የለም አንድ ጎን ነው ሁለት እጅ ከዚያስ አንድ ባት ያደረግለታል። ሳቅ። አህባሾችና የሶፍያ ሁራፋቶች ራሳቸውን አሻርያና ማቱሪድያን በማለት የሚገርም ፍልስፍና ውስጥ በመግባት ሀዲስና ቁርአን ላይ ያሉ ቃላቶችን ወስደው የራሳቸውን አካላት ጋር በማመሳሰል ቅርጽ የሚሰሩ ስዕል፣ የሚሰሩ የሚያገጣጥሙ ናቸው። እኔ በጣም የገረመኝ ምን አይነት ፍልስፍና ነው? ምን ያክል እርግማን ቢበዛባችሁ ነው? ቁርአንን ሀዲስ ላይ ያሉ ቃላቱን ወስዳችሁ የራሳችሁን ሰውነት ክፍል አስመስላችሁ የምትገጣጥሙት? በእስልምና አስተምሮ ቁርአን ላይ አምላካችን አላሁ ሱብሓነ ወተዓላ ሰሚ እንደሆነ ተመልካች እንደሆነ ተናጋሪ እንደሆነ ተቀምጧል። ስለዚህ ሰሚ ነው ብሎ ማለት ተናጋሪ ነው ብሎ ማለት ተመልካች ነው ብሎ ማለት የሰው አይን አለው የሰው ጆሮና አንደበት አለው ብሎ ያስተማረ ሱሃባም የለም የሚያምን ሙስሊም የለም። እንደ እስልምና አስተምሮ ቁርአን ላይ የተቀመጡ ቃላቶች አሉ። አላህ ሰሚ ነው፣ ተመልካች ነው፣ ተናጋሪ ነው የሚለው ማለት ነው። አላህ እንደሚሰማ እናምናለን፣ እንደሚናገር እናምናለን፣ እንደሚያይ እናምናለን። ነገር ግን የሚያዩ የኛን አይነት አይን አለው ብሎ የሚያምን ማንም ሙስሊም የለም። የሚሰማው የኛን አይነት ጆሮ አለው ብሎ የሚሰማ የለም። በጭራሽም ከቁርአንና ከሀዲስ አይን ወይም ጆሮ ምናምን ወስዶ የገጣጠመ የለም በታሪክ እንኳን። አይደለም የእስልምና ሃይማኖት መምህራን ቀርቶ ተራ ሙስሊም ቁርአንና ሀዲስ ላይ ያሉ ቃላቶቹን ወስዶ አልገጣጠመም። ቢገጣጠመም አይደለም እንጂ ገጣጠመ። አሁን ለምሳሌ ዶክተር አቡበከር ገጣጥሟል። ያንተ የገጣጠምከውን እንደዛ የገጣጠመ የሙስሊም ዑለማ በታሪክ የለም። ረ እብድ ሙስሊም ራሱ የለም። በእስልምና አስተምሮ ነቢዩ ዐለይሂ ሰላቱ ወሰላም ሶሃቦችን ባስተማሩበት ልክ፣ ሶሃቦች ባመኑበት ልክ ሶሃቦች አስተምረዋል ለተከታዮቻቸው የሶሃቦች ተከታዮች ለሰለፎች አስተምሯል እነሱ ባመኑበት ልክ ነው የምናምነው። እሱም ምንድን ነው? አምላካችን አላሁ ሱብሓነሁ ወተዓላ የሚመስለው ማንም የለም። ኦኬ ቁርአን ላይ አላህ ሰሚ ነው። አዎ ይሰማል ብለን እናምናለን። ነገር ግን ሰሚ ሲባል የሰውን ጆሮ ይመስላል አላልንም። ኦኬ የሰውን አይን ይመስላል ያለ ማንም የለም። ስለዚህ አይኑና ጆሮ ይሄ እኛ የምንጠቀምበት ለፍጡር የተሰጠ ነው። ኦኬ ለምንድን ነው ለምሳሌ ቁርኣንና ሐዲስ ላይ ያሉ ቃላቶቹን ወስደ ስዕል ከሰራ አይን፣ ጆሮ፣ አፍ፣ እግር የሚለው ወስደ ቅርጽ ከሰራ ለምን በእንሰሳ አትሰራው? አንተ ሰው ስለሆንክ በራስህ በሰውነት ቅርጽ ነው የሰራው። ለምን በእንሰሳ ቅርጽ አትሰራው ቅርጽ መስራት ከፈለክ ማለት ነው ይሄ ምንድን ነው ፍልስፍና ነው ምን ያክል እርግምና ውስጥ ቢገቡ ነው አስባችሁታል በነገራችን ላይ ማትሪድያና አሻርያ የሚለው ከሰለፎች ከሰዋቦች በኋላ ከሁለት መቶ ሰማኒያ አመት በኋላ ምናምን የመጡ ናቸው እነዚህ አካላቶች እጅግ ከመፍራታቸው የተነሳ ያኔ እጅግ ውስዋስ ውስጥ ከመግባታቸው የተነሳ እጅግ ፍርዝብና ውስጥ ከመግባታቸው የተነሳ ቁርአንና ሀዲስ ላይ ያሉ ቃላቶችን ወስደው የሚገጣጠሙ የሚገጣጠሙት ደግሞ እኮ በራሳቸው የሰውነት ክፍል ነው። ለምን በእንስሳ አታደርጉትም? ለምን በዳይኖሳር አታደርጉትም? ለምን በአሊያንስ አታደርጉትም? አሊያንስ የሰው ልጅ ኤሊያንስን ራሱ በራሱ ቅርጽ ነው የሚሰራው። አያችሁ? የሰው ልጅ የሰው ልጅ ደካማነቱን ፈጣሪም በራሱ ቅርጽ ሲሰራው እግር ሲል የራሱ እግር ትዝ ነው የሚለው። አይን ሲል የራሱ ጫት የሚመለከት አይኑ ነው ትዝ የሚለው ጆሮ ሲል የራሱ የሰው ጆሮ ነው ትዝ የሚለው ለምን የዝሆን ጆሮ ለምን አታደርግለትም ኦኬ ጆሮ ሲባል የዝሆን ጆሮ አለ ጆሮ ሲባል የብረድስት ጆሮ አለ ለምን የብረድስት ጆሮ አድርጋ ትሰራው እኛን ለመጉዳት ብለ ማለት ነው አስፈቱታ ሱብሃነ ገረብ አልহামዱሊላህ ለኢማተ ልስላም ወላህ አልአዚም እኛ እንደናንተ እርግማ እንደው ጌታ ሆይ እርግማ ለናንተ ነው የሚባለው በመጀመሪያ ግን እኛ ውስዋሶችም አይደለንም። ሙሸቢ ራሳቸው እኮ ነው የምትመሳሰለባቸው ማለት ነው። የሚመሳሰልባቸው ደግሞ በራሳቸው እጅ፣ በራሳቸው ዓይን፣ በራሳቸው ጆሮ፣ በራሳቸው ፊት፣ በራሳቸው እግር ነው። እስኪ በብረት ድስት አድርጋችሁ ስሩት። እንግዲህ እኛን የጎዳዱ መስሏችሁ ማለት ነው። እኔ በጣም ያሳቀኝ ደግሞ ይሄኛው ምንድን ነው፣ በቃ አቡበከር የሰራው ስዕል ብልት የለውም፣ ኢየሱስ በቃ ብልት አለው። ኢየሱስን አምልኩ ነው ያለው። በጣም ያሳቀኝ እኮ ደግሞ የጳውሎስን ደብዳቤ ስንት ሲል ነው ሮሜ ዘጠኝ አምስት አለ፣ ሮሜ ዘጠኝ አምስት ላይ ከሁሉ በላይ ለዘላለም የተከበረ አምላክ ነው። እንደዛ ነው የሚለው። ከሁሉ በላይ የሆነ አምላክ የኢየሱስ አምላክ እግዚአብሔር አብ ነው እንጂ ኢየሱስ አይደለም። ኢየሱስ ከሁሉ በላይ እንዳልሆነ በስነ ስርዓቱ አስተምሯል። መጽሐፍ ቅዱስ ላይ አብ ከኔ ይበልጣል፣ የሰጠኝ አባቴ ከሁሉ ይበልጣል እያለ ነው ያስተማረው ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ። ከመጽሐፍ ቅዱስ ላይ ከሁሉ በላይ የሆነው ማን ነው? እግዚአብሔር አብ ነው። ሐዋርያው ጳውሎስ ለቆሮንቶሶች በላከላቸው ደብዳቤ አንደኛ ቆሮንቶስ ምዕራፍ 11 አንቀጽ 3 ላይ ምንድን ነው ያለው? እግዚአብሔር አብ የኢየሱስ ራስ ነው ተብሏል። ስለዚህ ኢየሱስ በኢየሱስ ላይ ራስ አለ፣ የኢየሱስ የበላይ አለ። ከሁሉ በላይ የተባለው ያ የኢየሱስ የበላይ ኦኬ ነው። ጠቅለልስ አድርገው በክርስትና አስተምሮ፣ ለምሳሌ ይሄ ሰውዬ ኦርቶዶክስ ነው። እንግዲህ ኑ ብልት አምልኩ የሚለን ሰውዬ ኦርቶዶክስ ምን ተከታይ ነው። በኦርቶዶክስ አስተምሮ ሶስት ፈጣሪዎች አሉ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባሉ ማለት ነው። እነዚህ ሶስት ፈጣሪዎች ለአዳም ያለው በሙሉ አላቸው ብልት አላቸው። ጉበት፣ ኩላሊት አላቸው። አይን፣ አፍንጫ፣ ጆሮ፣ ጸጉር አላቸው። ጥፍር አላቸው። ጥርስ፣ ከንፈር አላቸው። ምላስ አላቸው። ሁሉ ነገር አላቸው። ጣት አላቸው። እንደውም ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በእግዚአብሔር ጣት አጋንንት እያወጣሁ ሲል ነበር። እግዚአብሔር ጣት አለው፣ እግር አለው። በቃ እግዚአብሔር እንደም ይቀመጣል፣ ክንፍ ሁሉ አለው፣ ልብስ አለው። እግዚአብሔር እንደ መጽሐፍ ቅዱስ አስተምሮ ማለት ነው። በስልምና እንደዚህ አይነት ነገር ጸያፍ ነገር የለም። አምላካችን አላህ ሱብሃነሁ ወተዓላ እሱ ያየው ማንም የለም። መለኮትን ያየ ማንም የለም። መለኮትን የሚመስለው ነገር የለም። ቁርአን ታዲያ ቁርአን ላይ ይሄ አይን አምላክ ተመልካች ነው ሲጀመር፣ አይን የሚል ነገር የለም እኮ። አምላክ ተመልካች ነው ነው የሚለው። ተመልካች ነው፣ ሰሚ ነው፣ ተናጋሪ ነው ነው የሚለው። ስለዚህ ተናጋሪ ሲባል የሰው ልጅ አፍ ነው ትዝ የሚለው፣ ተመልካች ሲባል አይን ነው ትዝ የሚለው የሰው ልጅ፣ ምክንያቱም አይን ስላለው አፍ ስላለው፣ ሰሚ ሲል የራሱ ጆሮ ነው ትዝ የሚለው። ስለዚህ ሰሚ ተመልካችና ተናጋሪ ሲባል ያኔ ከኛ ጋር አይደለም የምናመሳስለው አምላካችን አላህ ስብሃነ ወተዓላ ሰሚና ተመልካች ተናጋሪ ሲል ምን ለማለት እንደፈለገ እኛ አናቅም። ለአላህ ነው የሚተው። ሙስሊም ለአላህ ነው የምኛ የምተው ለአላህ ነው ትተ ነው የኖር ነው አሁንም ለአላህ ነው የምንተው። ኦኬ ተመልካች፣ ሰሚ ተናጋሪ ሲል ለአላህ ነው የተውነው። ነገር ግን አምላክ እንደሚሰማ እንገነዘባለን። ጸሎታችንን እንደሚሰማ እንገነዘባለን። እዚህ ምድር ላይ የሚሰሩ ሸር ነገሮችን እንደማይ እንገነዘባለን። ይህን ነው የምንገነዘበው። አምላክ አዋቂ እንደሆነ እንገነዘባለን። አምላክ ቃል ለኛ እንድናምነው በነብያት በኩል የላከልን ቃል እንዳለ እናምናለን እንጂ እንደኛ እንደበታለው እንደኛ አይናለው አንልም። ሙስሊም ይናይለው እርግማን ውስጥ የወደቀ ቃል ሆነ በስተቀር ማለት ነው እና ዶክተር አቡበከር በቃ የተዋጣለት ሰዓሊ ነው እና ሰዓሊ ዶክተር አቡበከር እያሉ ነው ከኋላ ከአሁን በኋላ የምንጠራው ራሳችሁ ናቸው። ሙሸቢሃ እንግዲህ ተመሳስሎባቸው፣ ወደ ኛ ተመሳሰለባችሁ ይሉናል። እኛ አልተመሳሰለብንም፣ የተመሳሰለባችሁ እናንተ ራሳችሁ ናችሁ። አምላክን የሚመስለው የለም። ኢቨን ቢመሳሰልብን ራሱ አምላክን የሚደርስበት ራሱ የለም። ጌታ ሆይ ተመሰለባችሁ አል አምላካችን አሁ ስን ተዓላ ኢየሱስን ገደልነው ሰቀልነው ሲል የገደሉት የሰቀሉት መሰላቸው መሰላቸው እና ተመሰለባቸው ነው ያለው። ስለዚህ እናንተ መስሎባችሁ እኛን የተመሰለባቸው የተመሰለብን መሰላችሁ እናንተን ስለመሰላችሁ እኛን የመሰለን መሰላችሁ ኧረ ጌታ?